እኔ እንደምወድህን አንተ ታውቃለህ፣ አለ። ነገር ግን ቅዱስ ጴጥሮስ ከዚህ ለመድረስ አንድ ፈተና ወድቆ ሁለት ፈተና ወድቆ በሶስተኛው ነው እዚህ የደረሰው። ፈተና የወደቀበትን ምክንያት ከእናንተ ፊት መጽሐፍ ቅዱስ መጥቀስ ከባድ ነው። ታሪኩን ነው የምነግራችሁ። በሉቃስ ወንጌል ምራፍ አምስት ይመስለኛል። መጀመሪያ ሲጠሩ እነ ጴጥሮስ አዛ አሳ ሲያጠምዱ አድረው አሳ አተው መረባቸውን ሲያጠምዱ ሲያጥቡ ነው ጌታ ያገኛቸው እና መረባችሁን በቀኝ በኩል ጣሉ ብሎ ሲነግራቸው ከሶስት ዓመት በፊት ነው። አይ ስንደክም አደርም ምንም ነገር አልያዝንም፣ ነገር ግን እንደ ቃልህ ይሁንልን ብለው መረባቸውን በቀኝ በኩል ጣሉ። ካሳው ብዛት የተነሳ መረብ እስከሚቀደር ድረስ አሳ ያዙ ይላል። ያን አሳ አስዞ ጌታ ደቀ መዛሙርቱን ካሁን በኋላ እናንተ ሰው አጥማጅ እንጂ አሳ አጥማጅ አትሆኑምና አሳ ማጥመዱን ትታችሁ እኔ ባርባላቸው ጠራቸው፣ ማለት ነው። አሁን የነ ጴጥሮስ ዋና ስራ ምንድን ነው? ሰው ማጥመድ ነው፣ ወይም ሰውን መስራት ነው። ሰውን መስራት ነው። ሰውን ብቻ ዘርን አይደለም፣ ጥቁርን አይደለም፣ ነጭን አይደለም፣ ባለስልጣን አይደለም፣ ሴትን አይደለም፣ ወንድን አይደለም። ምንን? ሁላችሁም አቤት፣ ሰውን ታጠምዳላችሁ ከዚያ ቀን በኋላ ስራቸው ሰውን ማጥመድ ሰውን ወደ እግዚአብሔር መንግስት ማስገባት ነው። ከሶስት ዓመት በኋላ ለካ እነ ጴጥሮስ በስጋ ሀሳብ ነበረ እየተከተሉት የነበረ እስከ ስቅለቱ ድረስ መቼም አንድ ቀን ይነግሳል፣ እኛም በወዲያና በወዲህ እንሰለጥናለን፣ መቼም ስልጣኗም፣ ሚኒስትርነትን፣ ምንም አንዳንድ ስልጣኖች ይጣልናል ብለው እያሰቡ ኑሯል። ነገር ግን እነሱ ሳይሆን ክርስቶስ በመስቀል ነገሰና ሞተ። አሁን ተነሳ። ሁለት ሶስት ጊዜ አግኝቷቸዋል። ከትንሳኤው በኋላ በዚህ ቀን ይሄ ታሪክ በተተረከበት ቀን ምናልባትም ለመጨረሻ ጊዜ የተገለጠበት ቀን ከዚህ በፊት ጴጥሮስ ከጓደኞቹ ጋር ወደ ነበረበት ያን ጊዜ የዛሬ ሶስት ዓመት ወደ ተጠራበት የገሊላ ባህር ወረደ ይላል። እዚያ ቁጭ ብሎ ቢያስበው ቢያስበው ይሄ ሰው ማጥመድ የሚባለም ግራው ጎልቶታል። ስልጣን የለም ምን የለም፣ እንዲያውም ምግብም የለም። በዚያ ቀን ብድጋለና፣ አይ አሳወጠማ ወደ ማጥመድ እሄዳለሁ አለ። 21 ምዕራፍ 21 ነው እንዲህ ይላል ከዚህ በኋላ ኢየሱስ በጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህ ተገለጠ፣ ሲሞን ጴጥሮስ፣ ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነው ይልና ሲሞን ጴጥሮስም አሳ ላጠምድ እሄዳለሁ፣ እሄዳለሁ፣ በቃ ካሁን በኋላ ማለት ነው፣ አሳ ላጠምድ እሄዳለሁ፣ ወደ ነበረ ሥራዬ እሄዳለሁ አለን። እኛም አንተ ጋር እንሄዳለን አሉ። ሁሉም መረባቸውን ይዘው ወደ አሳ ማጥመዳቸው ተጓዙ። ነገር ግን በዚያ ሌሊት ምንም አልያዙም። ሲደክሙ ሲደክሙ ሲደክሙ አደሩ። ምንም አልያዙም። ጌታ ግን ይከተላቸው ነበር። እነሱም ያያቸው ነበር። በዚህ ወንጌል ውስጥ ሶስት ነጥቦችን ብቻ እገልጻለሁ። አንደኛ ጥባቆትን እገልጻለሁ፣ ሁለተኛ መግቦትን፣ ሶስተኛ ፍቅር። ባጭር ባጭሩ ምናልባት አምስት አምስት ደቂቃ ነው። እና እንዳልኩት ጥባቆት ነበር እሱ በቅርብ ሮቅ ይጠብቃቸው ነበር። እነሱ ያስቀደሙት ነገር ምግብ ነበር። ልክ እንደ ዛሬ እንደኛ ሁሉ ስራቸውን ዘንግተው ነበር። ብዙቻችን በተለይ በቤተ ክርስቲያን ብዙቻችን ዛሬ ስራችን የዘነጋን ይመስላል። የምናስቀድመው ምናልባትም ከቤተ ክርስቲያን የምናገኘው በጠቅላላ እንደው በዚህ በዚች ሀገር ላይ የምናስቀድመው ነገር ማስቀድም የሚገባንን ስለማናስቀድም ማግኘት የሚገባንን ነገር አተናል። የሰማችሁ ነው። ማስቀደም የሚገባንን ነገር ስለማናስቀድም ማግኘት የሚገባንን ነገር አተናል። ሰውነትን ስለምናስቀድም ስለማናስቀድም ሰውነትን አተናል። እግዚአብሔርን ስለማናስቀድም መንፈሳዊነት አተናል። ዘርን ስላስቀድም ሰውነትን አጥፍተናል። ጥቅምን ስለምናስቀድም አገልግሎትን አተናል። ማገልገልን ስለምናስቀድም መገልገልን ስለምናስቀድም ማገልገልን ረስተናል። እነዚህ ደቀ መዛሙርት ምግብን አስቀደሙ። ነገር ግን ምግብ አላገኘም። ደከሙ ሌሊትን ሙሉ፣ ነገር ግን ምንም አሳገኛ። ጌታ ግን ይጠብቃቸው ነበር። ይህን እያልኩ አሁን ስለ ኢትዮጵያ አሰብኩ፣ ስለ ቤተክርስቲያንም አሰብኩ፣ ስለ እኛም አሰብኩ። ወገኖቼ በእውነት እግዚአብሔር ባይጠብቀን ኑሮ፣ በእውነት እግዚአብሔር ከእኛ ጋር ባይሆን ኑሮ፣ በእውነት እግዚአብሔር የነዚህን አባቶች እናንተ የቤተክርስቲያን አባቶች፣ እናንተ ሌሊት ቁማችሁ ስቡ ብላችሁ ስትወጡ ድረስ ሰላም እስከ ጸፋ ድረስ ያለምንም እረፍት የምትጮው በእውነትም እግዚአብሔር እናንተን ሰምቶ ነው እንጂ። እናንተ ምእመናን፣ ምናልባት እኛ የማናውቃችሁ እግዚአብሔር ብቻ የሚያውቃችሁ እንባችሁን የምታፈሱ እኛን ለመቀበል አሁን በየቦታው በባዶ እግራችሁ ስትሮጡ የነበራችሁ የአባት ፍቅር እናፍቃችሁ፣ ከአባት መካከል የሆናችሁ የአባት ነቀር ፍቅር ቀምታችሁ ስትሮጡ የነበራችሁ እናንተን እግዚአብሔር ሰምቶ ነው እንጂ ብዙ እኛ የጣልነው ነገር አለ። ብዙ እኮ ለሀገራችን ፈተና፣ ለህዝባችን ፈተና፣ ለእያንዳንዳችን ፈተና የሆነ ነገር አለ ግን እግዚአብሔር ስለጠበቀን እስካሁን አለ። ክብር ምስጋና ለሱ። የእግዚአብሔር ጥባቆት እነ ጴጥሮስን ጠበቃቸው። በዚያ በሌሊት መከራ ሲያዩ፣ በዚያ በሌሊት ሲንከራተቱ ጠበቃቸው። ግን አንድ ነገር ጠየቃቸው፣ የሚበላ አላቸው ወይ? ስደቱበት ያደራችሁት አለው ይላል። ልክተኛ ነኝ። ደንግጠዋል። የለም ምንም፣ የለም ምንም በሉ ራሳችሁን ጣሉ ኋላ በባህሩ መካከል መረባችን ይቀርታል። ከባህሩ መካከል አሳው ከሚመረትበት መካከል ሙሉ ሌሊት አድረው ባዷቸው ነቶ እዳር ላይ ለካ የነሱ ምግብ ነበር። ወገኖቼ ይሄ ነው፣ እግዚአብሔርን ካላስቀደም እኛ በጣገብ ያለውን ነገር አናገኘውም። የእኛ የሆነውን ነገር አናገኘውም። አንድ ምስጢር ተዘውሮብን አብያ ሰባለይቱ ይህን የመሰለ አየር እያለን ይህን የመሰለ ምድር እያለን ይህን የመሰለ የበረከት ቦታ እያለን ይህን የመሰለ ውሃ እያለን ይህን የመሰለ በምድር በዓለም ላይ የሌለ ነገር እያለን የምንራ ሰዎች ምግብ ከሌላ የምንለምን ሰዎች መንፈሳውያን ነን እያለን እርስ በርሳችን የምንጣላ ሰዎች፣ ሀገራችሁን እንዳትታዘቡኝ አንዳንድ ነገር ልናገር። በዚህ በስብሰባችን ጊዜ አቡነ ዘካርያስ እንዴት ያመጡ እንደነበር መቼም አረሳው። ስለ እናንተ ስለዚህ ሀገረ ስብከት እኔ እንኳን ከመጣው በስደት ሰላሳ ዓመት ኑር ያለው ከመጣው ሶስት ጊዜ አራት ጊዜ እዚህ ቦታ መታወክ መጥቷል። እነህ መታወክ የመጣው መለያየት መጥቷል። አባታችን ስቅስቅ ብሎ ለማልቀስ ያህል አካቸው አካቸው እያሉ ያምጡ ነበር። አባት ለመውለድ ያምጡ ነበር። ምክንያቱም እናንተ ስለሚወዱ፣ ምክንያቱም እናንተ ስለሚወዱ ሩቅ መስባቸው ነበር። ነገር ግን ቢሆና ስለስለካ እዚህ ዋለ። ክብር ለአምላካችን ነው። እኔ እዚህ ዋለ እዚህ ተገኘ እና በረቡ ሞላ ነው የሚለው መረቡ ሞልቶ መጎተት አቃታቸው ይላል፣ የመጀመሪያው ጊዜ። መረቡ ተቀደደ ይላል፣ የሁለተኛው ጊዜ። ያን ያህል ግዙ አሳ ሲሆን መረቡ አልተቀደደም። የማንችለውን ነገር እግዚአብሔር አይሰጠንም። እንግዲህ ብፁዕ አባታችን መረቡ ሞልቷል፣ የማይችሉትን አልሰጠወትምና ከዛሬ ጀምሮ መረቡን ይጎትቱ። ይሄው ይሄው መረቡ ሞልቷል። እናም በረከታለ፣ እዚያው ወዲያው መግቦት መጣ። ይሄ ጥባቆት ነው። በጥባቆቱ ጠበቃቸው፣ ከአሳም ከሌሊትም አዳናቸው። እንደገና በመግቦት እዚያው ላይ ሲወጡ ይላል መጽሐፉ ሲወጡ የተጠበሰ ዓሳ አገኙ ይላል ይዘው ሲወጡ እና ጌታ ምን አለ? አሁን ካመጣችሁ ታምጡ፣ ከሰራችሁበት፣ ያልሰራችሁትን አትቀበሉ፣ ነው የሰማቸውኝ ነው ይሄ ለሁሉም ከመንግስት ሰራተኛ እስከ ቤተ ክህነት ሰራተኛ፣ የእናንተ ያልሆነን ነገር ተጠየፉ፣ ያልሰራችሁትን ተጠየፉ። ምድራችን የተረገመችው የእርግማን ነገር ያለባት ያልሰሩ ሰዎች እንበለጽጋለን እያሉ እነሱም ላይከብሩ እነሱም ላይጠቀሙ፣ ላይበሉት ለበሽታ ስለሚስገበገቡ ነው። የሰራችሁትን አምጧ ለጌታ እናንተ ያጠመዳችሁት አሁን ካመጣችሁት ከራሳችሁ አምጡ እመግባችኋለሁ፣ አለ እና መገባቸው። ክብር ለአምላካችን። ይሆ ይኸው ይመግበናል። ይኸው እኛ በጦርነት እንኳን እየደቀቅን፣ በመከራ እንኳን እያልን፣ አለም እንኳን አድሞብን፣ አቤት የሱቸርነት ምድሪቹ ሞልታ እንደ ይስመጣ እዚህ ጤፉ ተትረፍፏል። ክብር ለአምላካችን። ይሄ ተባረክ ሰንታችን የምታጨበጭሙት ወደ ውስጥ ከምታጨበጭሙ በደንብ ወደ ውስጥ መንስ። አሁን ለምንድን ነው መለያየት የኖረው? ለምንድን ነው በቤተክርስቲያን ውስጥ እንኳን? ለምንድን ነው ቤተክርስቲያን? አሁን ቀጥሎ ያለው ፍቅር ነው የምገልጸው። እግቦትም ብያለሁ አይደለ? አሁን ወደ ፍቅር እሄዳለሁ ጌታ ምሳ ከበሉ በኋላ ይላል። ምግቡን ከመገባቸው በኋላ ከጠገቡ በኋላ አሁን ጥያቄ ጠየቀ ጌታ ለማለ አሳ ላቀን ነው ብሎ አሳቶ ባዶውን መጥቶ እንደገና ከዚያ ተሰጥቶት የበላውን ጴጥሮስን አሁን ምግብ ተመግበሃል፣ አሁን ደሊት ጠብቅሃለሁ፣ አሁን በእርግበት ሁሉ ተከተተያለሁ፣ አሁን አንድ ጥያቄ ጠይቃለሁ አለ ጌታ። ጴጥሮስን ትወደኛለህ ወይ? አዎ፣ ጌታ ሆይ እንደወድህ አንተ ታውቃለህ። ንገሮችን ጠብቅ ማለት ነው። ከዚያ ትወደኛለህ ሆይ? አዎ፣ ጌታ ሆይ እንደወድህ አንተ ታውቃለህ። ጠቦቶችን አሰማማ። ትወደኛለህ? ጌታ አንተ ሁሉ ታውቃለህ። አንተ ሁሉ ታውቃለህ። እንደወድ አንተ ታውቃለህ። ይህ ቃል ለኔ ትርጉሙ ብዙ ነው። ይችን ተናግሬ ለመድማለሁ። ጴጥሮስ ጌታ ሶስት ጊዜ ስጠይቀው ትወደኛለህ አንተ ሁሉም ታውቃለህ? እንደወደድህ አንተ ታውቃለህ ማለት ምን ማለት ነው? አንተ እኔን እንደወደድከኝ ያንተ ፍቅር በኔ ውስጥ እንዳለ በዚያ ደሮ ሳይጮህ ሶስት ጊዜ ክጄህ እንኳን ፍቅርህን ያልተለየኝ አይዞ ያልከኝ፣ እያዳፉ ሲወስዱህ ዞር ብለህ አይተህ አይዞህ ያልከኝ ያ ፍቅርህ በመስቀል እንኳን ያልተለየኝ ፍቅርህ በኔ ውስጥ እንዳለ እኮ አንተ ታውቃለህ ማለት ነው። ትሉ ፍቅርህ አንተ የወደድከኝ ፍቅር በኔ ውስጥ እንዳለ አንተ ታውቃለህ። አንተ የወደድከው ሰውና ፍቅሩን የተቀበለ ሰው እንዴት አድርጎ ሌላ መጥላት ይችላል? ጥያቄ ሰምታችሁኛል? ገብታችኋል? አሁን ያልኩት ጴጥሮስ ያለው ነገር ገብቷችኋል? ጴጥሮስ እያለ ያለው አንተ እንደወደድከኝ አንተ ታውቃለህ። እስቲ ይህን ቃል በሉት፣ አንተ እንደወደድከኝ በሉ እስቲ ድገሙት። ይሄ ማለት በእግዚአብሔር መለኮታዊ ፍቅር የተወደደ ሰው ሰውን መጥላት አይችልም፣ በፍጹም አይችልም። ስለዚህ አሁን ራሳችን ንጠይቅ። ዘርነ ምንጣ ነው ምንድን ነው የምንለያየው? ለምንድን ነው በቤተ ክርስቲያን ውስጥ እንኳን ፍቅር ጠፍቶ የሌሎች መተዛዘቢያ የሆን ነው ለምን ራሳችንን ጠይቅ ብሎ ነው ይችላል። ይህንን እናንተ ኦርቶዶክሳውያን በመለኮታዊ ፍቅር እርስ በርሳችን ብንዋደድ ያ ጌታ ወንድምህ ሌላ ሁለተኛ እና ሶስተኛ ሰው ይዘህ ምስክር በሁለትና በሶስት ይጸናልና ጠይቀው፣ እንኛንም እንዲበይ ቤተ ክርስቲያን ሄደህ ለቤተ ክርስቲያን ንገራት። ከዚያ በኋላ እንዳረመኔና እንዳይዛ ምን ምን ነው የሚያደርገው? እንደቀራጭ ቀራጭ ማለት ያ አይዛ ማለት እንደቀራጭ ሆነልህ ማለት ለየው ማለት ነው ምን ማለት ነው? ይህን ያህል ሰው የበደላችሁን ሰው እኳ አይደለም እያለ ያለው እናንተ የበደላችሁትን አይደለም እያለ ያለው እናንተ የበደላችሁትን እያለ አይደለም ያለው ማን የበደለው ማን የበደለው ነው? ንገሩኝ እንጂ እሱ የበደላችሁን ተበዳይ ሁናችሁ እንኳን ነው የሚለው። ተመዳይ ሆናችሁ እንኳን ለበደላችሁ ሰው ጥንቃቄ አድርጉ። ምክንያት ለምንድን ነው እኛ ለበደል ነው ሰው መመዘኛ ያልወጣው? ምክንያቱም እኛ ሰውን መበደል አንችልም፣ አይፈቀድልንም። እኛ በፍቅር ተራራ ላይ በክርስቶስ የተወደድን ሰዎች፣ በመስቀሉ ይቅር የተባልን ሰዎች ቤተክርስቲያን የተላል ሰዎች የእግዚአብሔር ቤተ ክርስቲያን የተላል ሰዎች እኛ ሰውን መጠላት አንችልም፣ መጥላትም አንችልም፣ ቂም መያዝም አንችልም፣ አይፈቀድልንም። በፍቅር ተራራ ላይ ተቀመጠን እኛ በጥላቻ ሸለቆ ውስጥ መገኘት አይፈቀደልንም። እንግዲያስ እዚህ ታላቅ አገር ወገኖች ዛሬ እግዚአብሔር ሊፈትነን እኒህን አባት አመቷል ቤተ ክርስቲያንንም ሊፈትን ወደ እናንተ መጥቶናል። ሁላችንም ፈተና ላይ ነን። አሁን ግን የእግዚአብሔርን ፍቅር እሱን እንደሚወደን ካረጋገጠና ካመን በእሱ የተወደድን እኛ እርስ በርሳችን አንጣላም። ስለዚህ ዛሬ ቃል እንግባ። አንድ ቃል ይጠይቃቸው። እግዚአብሔር ይወደናል ብላችሁ ታምናላችሁ? ጥያቄ ጥያቄው ገብኳቸዋል አይደል? እርግጠኞች አይደላችሁም ማለት ነው። እግዚአብሔር ይወደኛል ብሎ የሚል ሰው እስቲ እጁን ያሳየኝ። እግዚአብሔር ይወደኛል የሚል ይወደኛል እግዚአብሔር እርግጠኛ አደለሁም የሚል አንድ ጥያቄ አለን። ከአሁን በኋላ እግዚአብሔር ይወደኛል ማለት የሱን ፍቅር ተቀብዬ የራሴ አድርጌያለሁ ማለት ነው። ገብቷችሁ? ፍቅር ማለት ምን ማለት ነው? ፍቅር አይተረጎምም። ፍቅር ተግባር ነው። የተግባር ሶስት የተግባር ቃላት አንዱ ይቅርታ፣ እውነትና ፍቅር ካልተገበርከው በቀር አይተረጎምም፣ ትርጉም የለውም። የፍቅር ትርጉሙ መውደድ ነው። የፍቅር ትርጉሙ ከጥላጫ ውጭ መሆን ነው። የፍቅር ትርጉሙ ሰውን በሰውነት ማየት ነው። ስለዚህ ወገኖቼ ዛሬ ብፁዕ አባታችን ይዘን መጥተናል። ይሄው አባት አስረክበናል። ብፁዕ አባታችን ይሄው ከጠዋት አንስቶ

ወይ እኛ ለክርስትና ተገቢዎች አልሆንም። ምን ላይ ነው የተሳሳት ነው? ምን ላይ ብንሳሳት ነው እንደዚህ ለሰው መፈራረጃ ይሆን? ራሳችን ጠይቁ። የወደደን ያፈቀረን፣ በደሙ የዋጀን የቅዱሳን አምላክ ክብር ምስጋና እሱ ይሆንልን ለመድስትነ